ጤና ይስጥልን፣ ሰላም የኢቢሲ ተወዳጆች፣ እንደምን ቆያችሁ። 6 ሰዓት ሆኖ ተወዳጁ የዜና ሾው ዜና ኢትዮጵያ እዚህ አዲስ አበባ ከሚገኘው ዋናው ስቱዲዮ ነው አሁን ጀምሯል። እስከ 8 ሰዓት ድረስ በሁለት ምዕራፍ ተከፋፍሎ ወደ እናንተ ይዘልቃል። እኔ ሮዛ መኮንን፣ ባልደረባዬ ሰለሞን ኃይለ ኢየሱስ አብረናችሁ ነው የምን ቆየው። ከኛ ጋር ስላላችሁ ወዳችሁ ፈቅዳችሁ የተከታተላችሁን ስላላችሁ ምስጋናችን ከልብ ነው። አበይት ጉዳዮቻችንን እናስቀድም። በኢትዮጵያ ከቅርብ ዓመታት ወዲህ ለማዕድን ዘርፍ በተሰጠው ትኩረት የአዲስ ምዕራፍ ጅማሮና ተስፋ ስለመታየት መጀመሩ ተገለጸ። በአማራ ክልል ሰላምን ለማጽናት የበኩላቸውን እንደሚወጡ የደሴ ከተማ የመንግስት ሰራተኞች ተናገሩ። በሲዳማ ክልል በገጠር የስራ እድል ዘርፍ የተሰማሩ ማህበራት ተጠቃሚ የሆኑ መምጣታቸውን ተናገሩ። ከውጭ ከመረጥንላችሁ ጉዳይ እስራኤል በጋዛ ሰርጥ ላይ በፈጸመችው አየር ጥቃት ሁለት ፍልስጤማውያን መገደላቸው ተገለጸ። የሚሉት የዕለቱ አበይት ጉዳዮቻችን ናቸው። ከስቱዲዮአችን በቀጥታ ስርጭት ከምትከታተሏቸው ዘገባዎች በተጓዳኝ ባልደረቦቻችን በተለያዩ ጉዳዮች ከደቂቃዎች በኋላ ተጨማሪ ማብራሪያ የሰጡን ቆይታ የሚያደርጉ ነው የሚሆነው። ባልደረባ አባዲ ወይና ይታየኛል። ኢትዮጵያ በዱር እንስሳት ሀብት ጥበቃ ስራ ከሀገራት ጋር ትብብሯ እንደምታጠናክር የቱሪዝም ሚኒስቴር አስታውቋል። ይህንን የተመለከተ ጉባኤ በዚህ በአዲስ አበባ እየተካሄደ ነው። ወደ አማራ ክልል ስንሻገር ደግሞ ለመንግስት ሰራተኞች እየተደረገ ያለውን የደሞዝ ጭማሪ ተከትሎ በሸቀጥ ምርቶች ላይ ያላግባብ ዋጋ ጭማሪ እንዳይደረግ እየተደረገ ያለውን ቁጥጥር በተመለከተ ባልደረባችን ራሄል ፍሬው መረጃዎችን የምታጋራን ይሆናል። ወደዚህ ወደ ስቱዲዮ መለስ ብለን ደግሞ የስፖርትና የቢዝነስ መረጃዎች እንደዚሁ ወደ እናንተ ይሻገራሉ። ምን አቤት ጉዳዮች ይዛችኋል ካላችሁ ወይም ደግነት መኩሪያው በስፖርት ተመልካቾች በዛሬ ዜና ኢትዮጵያ ቢዝነስ ሰዓታችን ወደ እናንተ ከምናደርሳቸው ጉዳዮች መካከል በአዲስ አበባ የተከናወኑ የኮሪደር ልማት ስራዎችን ተከትሎ የምሽት የንግድ እንቅስቃሴ ባህል ለማድረግ የተሰራ እንደሆነ ተጠቁሟል። ይህን የተመለከተ ዘገባ ይዘናል። እንዲሁም የዕለቱ የውጭ ምንዛሪና ዓለም አቀፍ የግብይት መረጃዎችም አሉን። ወይን ሸደጀኔ ነኝ። መልካም ጊዜ። እንደምን አላችሁ ተመልካቾች? ከዜና ኢትዮጵያ የስፖርት መረጃዎችን ለማስተዋወቅ፣ የኒውዮርክ ማራቶን ትላንት ተደርጎ ነበረ። በኬንያውያን የበላይነት አሸናፊነት ተጠናቋል። የኢትዮጵያ ፕሪሚየር ሊግ ጨዋታዎች እየተደረጉ ነው የሚገኙት። ፋሲል ከነማ ና ኢትዮ ኤሌክትሪክ አጀማመራቸውን አሳምረዋል፣ ሊጉን እየመሩ ይገኛሉ፣ ትላንት አሸንፈዋል። ከእንግሊዝ ፕሪምየር ሊግ ደግሞ ማንቸስተር ሲቲ ና ዌስትሃም ትላንት ተጋጣሚዎቻቸውን አሸንፈዋል። እነዚህን ና ሌሎችን ጉዳዮች ይዤ ደግነት መኩሪያ በኋላ ላይ መለሳለሁ። ሁሉንም ዘገባዎች እየተካተላቸው አብራችሁ እንድትዘልቁን ጋብዛለን። በቅድሚያም ኢትዮጵያ ለአመታት ከማዕድን ሀብቷ ታገኘው የነበረው ጥቅም እዚህ ግባ የሚባል እንዳልነበረ የዘርፉ ባለሙያዎች ይናገራሉ። ከቅርብ ዓመታት ወዲህ ግል ዘርፉ የተሰጠው ትኩረት አዳዲስ ምዕራፍ ጅማሮ ና ተስፋ ማሳየት ስለመጀመሩም ይገለጣል። በጉዳዩ ዙሪያ ባልደረባችን ሙሉ ግርማ ተከታዩን ይዘዋል። በአብዛኛው አካባቢ በሚሸፍነው የቅርብ ዘመን የሥነ ምህዳር ጥናት መሰረት የተፈጥሮ ዘይትና ጋዝን ጨምሮ ለኢንዱስትሪ ግብዓት የሚሆኑ ማዕድናት በተለያዩ የኢትዮጵያ ክፍሎች እንደሚገኙ ተረጋግጧል። የተፈጥሮ ሀብታም የልማት ዳህ ስባላት ማዕድኖቿን አውጥታ መጠቀም ስለተሳናት ተገዳ ሳይሆን ወዳ ፈቅዳ ድሃ የሆነች የሚለው ብሂልም ከዚሁ የመነጨ ነው። ኢትዮጵያ ከማዕድን ሀብቷ በጥቂቱም ቢሆን ተጠቀመች ከተባለ ከጥንት ዘመን ጀምሮ በባህላዊ ከሚወጣው ወርቅና በዘመናዊ መልኩ ሀብቱን ለመጠቀም የተሄደበት መንገድ ብቻ ተጠቃሽ ነው። ኢትዮጵያ በከርሰ ምድሩ ያቀፈቻቸው ሀብቶቿን እንዴት ወደ ሀብት መቀየር ተሳናት የሚለው ጥያቄም የብዙሃኑ ቁጭት ሆኖ ኖሯል። ለአብነትም የኢትዮጵያ የተፈጥሮ ጋዝና ዘይት ከ1900ዎቹ ጀምሮ በኦጋዴን ሰርጥ እንዳለ በጥናት ቢረጋገጠም ይህን ሀብት በመጠቀም ረገድ ለዓመታት የውሃ ሽታ ሆኖ ዘልቋል። በሥርዓት ለውጥ ምክንያት የተፈጥሮ ጋዝና ነዳጅ የማውጣት ስራዎች በእንጭጩ ሲቀጭ ኖሯል። እንዲህ ያሉ የማዕድን ሀብቶችም በሕዝቦች መካከል ግጭት የሚፈጠር እርግማን ነው የሚለው የተንሸዋረረ እይታም ትኩረት ተነፍጎት ስለመቆየቱ ማሳያ ነው። ኢትዮጵያ የማዕድን ሀብቷን በተገቢው መልኩ መጠቀም ስለተሳናት ሀብቱን አቅፋ ረብጣ ዶላሮች እያወጣች በመሸመት የንግድ ሚዛኗም ተናግቶ ቆይቷል። የግብርና ምርቶቿን በመሸጥ የውጭ ምንዛሪ ሀብቷንም ነዳጅና ማዳበሪያ ላይ ስታውለው ኖራለች። የግብርና ምርቶቻችን በጣም በርካሽ ያው ምሮው የሆነውን ሽጠን የምናገኘውን የውጭ ምንዛሪ የምናውለው ለነዳጅ ነው። ከእንዲህ ካለው የቁጭት ምዕራፍ ለመውጣትም መንግስት የማዕድን ዘርፉን ከአምስቱ የኢኮኖሚ ምሰሶዎች ውስጥ አንዱ በማድረግም እየተሰራ ነው። ለዘርፉ በተሰጠው ትኩረትም ጥናትና ዝግጅት ሲደረግም ቆይቷል። የጅማሮም ሀገሪቱ ለዘመናት በስም ብቻ አለኝ የምትለውን ሀብቷን በማውጣት የተጀመረው የተፈጥሮ ጋዝም ለዘርፉ አዲስ በስርዓትን ይዞ ይመጣል። ኢትዮጵያ ትልቁ ለኤክስፖርት የምታወጣው ሀብት አንደኛው ነዳጅ ነው፣ ሁለተኛው ማዳበሪያ ነው። እነዚህ ሁለቱን ከተካች ከፍተኛ ሀብት ሴፍ ታደርጋለች ማለት ነው። ለልማት ሁለተኛ ጋዙ ነው። ለማዳበሪያ ግብዓት የሚሆነው ጋዙ ለኢነርጂ ግብዓት ይሆናል። ሎጂስቲክስ ላይ የምግብ ዋጋ መጨመር አንዱ ምክንያት ትራንስፖርት ነው። የትራንስፖርት ዋጋ መቀነስ ከቻል በከፍተኛ ደረጃ የምግብ ዋጋ ኢንፍሌሽን ላይም ኢምፓክት ይኖረዋል። በተፈጥሮ ጋዝ ብቻ ከአንድ ትሪሊየን ኪዩቢክ ጫማ በላይ ሀብት እንዳላት በጥናት የተረጋገጠ ነው። ይህንን ሀብት ወደ ልማት መቀየር መጀመሩም ለኢትዮጵያ ኢኮኖሚ ጉዞ ላይ የራሱን ጉልህ አሻራ ያሳርፋል። የተጠናቀቀው የመጀመሪያው ምዕራፍ ካሉብ ጋዝ ማቀነባበሪያ ፋብሪካና ግንባታቸው የተጀመሩት ግዙፍ ፕሮጀክቶች የእነዚህ ጥናቶችና ዝግጅቶች ውጤቶች ናቸው። ማህፀነ ለምለሟ ውብት ኢትዮጵያ በሁሉም አካባቢዎች ከራሳችንም አልፈን ለዓለም የሚተርፉ እጅግ የበዙና ውድ የማዕድን ሀብቶች ይዛለችና ኦጋዴን ሰርጥ ላይ የጀመርነውን የማዕድን ልማት አጠናክረን በሌሎች አካባቢዎች ስራችንን ቀጥለናል። ከተፈጥሮ ጋዝ ባለፈ በኢትዮጵያ በተለያዩ አካባቢዎች የሚገኘውን የወርቅ ማዕድን በዘመናዊ መልኩ ለማስፋፋትም የተጀመሩ የወርቅ ፋብሪካዎችም አንዱ የማዕድን ዘርፉ ትኩረት ማሳያ ነው። በውጭ ገበያም ከ3 ቢሊዮን ዶላር በላይ የተሻገረ ገቢን በ2017 ዓመተ ምሕረት በማስገባትም ለሀገራዊ ኢኮኖሚ እድገት የአንበሳውን ድርሻ እየተወጣ ነው። ከወርቅና ከሌሎች የተከበሩ ማዕድናት ባለፈ ለሀገራዊ ኢኮኖሚ እድገት ከፍተኛ አስተዋጽኦ ሊያደርጉ የሚችሉ የኢንዱስትሪ ግብአት የሚሆኑ ማዕድናት በኢትዮጵያ በስፋት ይገኛሉ። የብረት፣ የብርጭቆ፣ የማዳበሪያና ሌሎች ለኮንስትራክሽን ዘርፍ የሚሆኑ ማዕድናትም መገኛ ናት። ነገር ግን ኢትዮጵያ እስከ ቅርብ ጊዜ ድረስ ለኮንስትራክሽን ዘርፍ እስከ ሰባ በመቶ የሚደርሰው ግብአት በማዕድን እሴት ተጨምሮባቸው ከውጭ አገር በሚገቡ ላይ ጥገኛ ሆና ቆይታለች። እንዲህ ያለውን ሁኔታ ለመቀየርም ጅምር ስራዎች መኖራቸውን ጠቅላይ ሚኒስትር አብይ አህመድ ለህዝብ ተወካዮች ምክር ቤት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 ለማምጣት አንደኛው ቁልፍ መሳሪያው ሁሉም ማህበረሰብ የመንግስት ሰራተኛውም፣ የሃይማኖት አባቱም፣ የሀገር ሽማግሌውም፣ ወጣቱም ሁሉም ማህበረሰብ ለሰላም ሁሉም እጁ መዘርጋት አለበት። ዘገባውን ያደረሰን አማራ ሚዲያ ኮርፖሬሽን ሲሆን በክልሉ የተለያዩ አካባቢዎች ሰላም ላይ ትኩረታቸውን ያደረጉ ህዝባዊ ውይይቶችም ተጠናክረው ቀጥለዋል። በሲዳማ ክልል በገጠር የስራ እድል ፈጠራ የተሰማሩ ማህበራት ተጠቃሚ እየሆኑ ስለመምጣታቸው ይገልጻሉ። የክልሉ ስራና ክህሎት ልማት ቢሮ በበኩሉ ባለፉት ሶስት ወራት በገጠር የስራ እድል ፈጠራ ብቻ ከ17 ሺህ የሚልቁ ዜጎችን ተጠቃሚ ማድረግ ስለመቻሉ አስታውቋል። በስፍራው የሚገኘው ዘጋቢያችን ሚካኤል ገዙ ተከታዩን አድርሰውናል። ወጣት አዲሱ አዳንና ጓደኞቹ በሸበዲኖ ወረዳ የመሰረቱት አሽሌ የንብ ማነብ ስራ ማህበር ሀያ ስድስት ሴቶችና ሁለት ወንዶችን ይዟል። ተደራጅተው መንቀሳቀስን የመረጡት ወጣቶቹ ከመንግስት ባገኙት የመስሪያ ቦታና የንብ ቀፎ ድጋፍ በ2016 ዓ.ም ወደ ስራ ገብተዋል። አብዛኞቻችን ትምህርት ጨርሰን ስራ አልነበረንም። ይህ እድል ሲገኝ ተደራጅተን ወደ ስራ ከገባን ሁለት ዓመት ይሆናል። በዚህ ስራ ሁለት ነገር አግኝተናል። አንደኛው የስራ ባህላችን ተቀይሯል። ሌላው ደግሞ በመስራታችን ተጠቃሚ እየሆንን ነው። ማህበሩ በአሁኑ ጊዜ ከንብ ማነብ ተጓዳኝ ስራውን በማስፋት የተለያየ አይነት የጓሮ አትክልት ችግኞችን በማፍላት ለገበያ እያቀረበ ይገኛል። መጀመሪያ የጀመር ነው በንብ ነበር። ከዛ በሰራኑ ባገኘነው ገቢ በመንግስትም ድጋፍ እያገኘን ወደዚህ መጣን። ወደዚህ የትማትምና የጎመን ዘር ወደ ችግኝ እንቀይረዋለን። ከዛ መጀመሪያ የትማትም ችግኝ ያቅርበን ነበር ወደ ገበያ መቶ ሀያ ሽጠን፣ እሱ በአኳንታችን ይገኛል። አሁንም ሌላ ስራ የተሰራ ነው የሚገኘው ሌላው በዚህ ወረዳ በገጠር ስራ እድል ፈጠራ 15 ሴቶችን ያቀፈው አንደኛ ሻፋሞ የሐር ጥጥ ልማት ማህበር አንዱ ሲሆን የሐር ጥጥ ክር በማዘጋጀት ለገበያ ያቀርባል። አንድ ኪሎ ጥጥ በአሁኑ ጊዜ እስከ 250 ብር ይሸጣል። በክር አድርተን ስንሸጥ ደግሞ አንዱ ኪሎ እስከ 2500 ብር ዋጋ አለው። ስራው ጥሩ ነው። በዚህ የምናገኘው ገቢ ስራው ጥሩ ነው። ከዚህ በምናገኘው ገቢ ችግራችንን እየተወጣን ቁጠባ እንቆጠባለን። በክልሉ በ2018 በጀት አመት ከሰባ ሺህ በላይ ለሚሆኑ ዜጎች በገጠርና በከተማ የስራ እድል ለመፍጠር ታቅዷል። በዚህም በባለፉት ሶስት ወራት ብቻ ከ17000 የሚልቁ ዜጎችን በገጠር የቋሚ የስራ እድል ተጠቃሚ ማድረግ መቻሉን የክልሉ ስራና ክህሎት ልማት ቢሮ ገልጿል። ላለፉት ሶስት ወራቶች ላይ 6580 የሚሆኑ ስራጥ የሆኑ ዜጎችና ወጣቶች ተለይቷል። ከዚህ ውስጥ 42 አካይ የሚሆኑት ከገጠር የተለዩ ናቸው። ከተለዩት ውስጥም ላለፉት 3 ወራቶች ላይ 17945 ለሚሆኑት ቋሚ የስራ ዕድል ተፈጥሯል። ከዚህም ውስጥ 9446 የሚሆነው በግብርና የተፈጠረ ነው። በተለያዩ ዘርፎች የሚሰማሩ ዜጎች ውጤታማ እንዲሆኑ ወደ ስራ ከመግባታቸው በፊት በፋይናንስ አስተዳደርና የሚሰሩበትን መስክ መሰረት ያደረገ ስልጠና እንዲያገኙ እንደሚደረግም ተገልጿል። በተለይ ወጣቶቹ ልየታቸው ካበቃ በኋላ ቀጥሎ የሚመጣው ስልጠና ነው። እንደ ክልላችን ከ2015 ወዲህ ማንም ያልሰለጠነ ወጣት ወደ ስራ ውስጥ እንዳይገባ ብለን በስትሪሚንግም ተሞስኗል። ጉዳዩ ከሚመለከታቸው አካላቶች ጋር መግባባት ላይ ተደርሷል። ይህ ይህን ማድረጋችን ውጤታማነቱ የተሻለ ስንቅ እንደሰነቀ ነው ማየት የቻልነው። በሩብ ዓመቱ ከ137 ሚሊዮን ብር በላይ ተዘዋዋሪ ፈንድን ጨምሮ 286 ሄክታር የእርሻ መሬት ማስተላለፍ እንደተቻለም ቢሮ አመልክቷል። የኢትዮጵያ ምዕራፍ ሁለት ምዕራፍ አንድ ላይ ትገኛላችሁ። የተወደዳችሁ አብራችሁን ዝለቁ። የተሻሻለ የወተት ላሞችን በመጠቀም የወተት ምርታማነትን ማነትን ለመጨመር የሰሩ መሆኑን በአሪሲ ዞን የሚገኙ አርሶ አደሮች ተናገሩ። የአርሲ ዩኒቨርሲቲ በበኩሉ በግብርናና ና በሌሎች የማህበረሰብ አገልግሎት ስራዎች የማህበረሰቡን ተጠቃሚ ማድረግ ስራ እያከናወነ መሆኑን ገልጿል። ሊደቃቸው ሰማውን ያዘጋጀው ተስፋዬ ጫኔ ያቀርበዋል። የአርሲ ዞን ነዋሪ የሆነው ደረሰ ደጀኔ የተሻሻሉ የወተት ላሞችን በማርባት ተጠቃሚ እየሆነ መምጣቱን ይናገራል። ከአርሲ ዩኒቨርሲቲ ያገኘው የወተት ላሞች ዝርያ ማሻሻያ ቴክኖሎጂ ለክሎስ ስራው ስኬት አስተዋጽኦ እንዳለውም ይገልጻል። ከዝርያ ማሻሻል ጋር ተያይዞ ዘሩ አለ ሲመኑ አለ ከናይትሮጂን ውጪ አንድ ደቂቃ አይቆይም። የተወሰኑ ሰከንዶች ነው የሚቆዩ። ናይትሮጂን ብቻ ሳይሆን የኮሪያ ዘር አስመጥቶ አርሲ ዩኒቨርሲቲ ለእኛ ሰጥቶናል። እኛም እርባታ ላይ ሞክረ ነው ጥሩ ጥሩ ጊደሮች አሉን፣ ኦልሬዲ ላሞች ሆነዋል። አሁን ወልደው ውጤታቸውን አይተናል። ሴት ማስወለድ ምክንያቱም እንደ ሀገር ትልቅ የጊደር ፍላጎት አለ። ለራሳችንም ለበረት ደግሞ የሚሆኑን ተተኪ ጊደሮች ማግኘት ስላለብን ዝርያን የዝርያ ማሻሻያ ቴክኖሎጂን በሴክስድ ሲመን እንትማለ ይህን ደግሞ መንግስት ደጉሞታል። የዝርያ ማሻሻል ስራዎችን በተለያዩ የኢትዮጵያ አካባቢዎች ተደራሽ ለማድረግም የተለያዩ ስራዎች እየተከናወኑ መሆኑን ባለሙያዎች ይገልጻሉ። የኮሪያ ዘሮች ለአካባቢው ማህበረሰብ፣ ለተለያዩ ዩኒቨርሲቲዎች ሪሰርቾች እየሰጠንና እያገዝን፣ ዩኒቨርሲቲ የአቅሙን ያክል እያገዘ እንደሆነ ለማሳየት ያክል ነውና ይሄ የናይትሮጂን በኮንቴነር ውስጥ ሆኖ የኮርማዘር በህይወት እንዲቆይ የሚያደርግ ነገር ለማለት ከ50 ዓመት በላይ በትክክል ከተያዘ ሞቲሊቲ እንኳን ወይም ደግሞ የእንቅሳቀስ አክቲቪቲ የሚንቀሳቀስ ዝቅ ብልም ከ50 ዓመት ያላነሰ መቆየት እንደሚችል ባለሙያዎች ይናገራሉ። በዚህ ጉዳይ ላይ የአርሲ ዩኒቨርሲቲ ከመማር ማስተማር ጎን ለጎን ለማህበረሰብ አገልግሎት ትኩረት ሰጥቶ እየሰራ ነው ሲሉ የዩኒቨርሲቲው ፕሬዚዳንት ዶክተር ፍቃዱ ምትኩ ተናግረዋል። አርሶ አደሩና ማህበረሰቡም ከእንስሳት ሀብቶ ተጠቃሚ እንዲሆኑ ለማድረግም የግብርና ቴክኖሎጂን ማስታወቅ ተግባራት ውጤት እያመጡ ስለመሆኑም አብራርተዋል። ሊኩድ ናይትሮጅን እዚህ እናመርታለን። እዚህ አምርተን ራሳችን ወቅቱን ጠብቀን የራሳችንን ከብቶች ከማዳቀል አልፈን ለማህበረሰቡ እናከፋፍላለን። ከዛውም ጋር ተያይዞ ደግሞ ሰመን ወይም ደግሞ የወንድን ኮርማ ከደቡብ ኮሪያ እያስገባን ለማህበረሰቡ እናከፋፍላለን። እኛ ምንሰራበታለን እንዳያችሁት እንደ አፕላይድ ሳይንስ ዩኒቨርሲቲ የኛውን ትኩረት አድርገን እየሰራን ያለ ነው። መጀመሪያ የኛ መቀየር አለበት። አርሶ አደሮች ከእኛ ነው መማር ያለባቸው። ለእነሱ የምንሰጣቸውን ቴክኖሎጂ ቴስት አድርገን መሆን አለበት የምለ ቋም ነው ያለን። ሰርተን ለማሳየት ነው የምንሰራው። አርሶ አደሮች ከዚህ እንዲማሩ ነው የምንሰራው። በቀጣይም በዩኒቨርሲቲ የሚከናወነው ማህበረሰቡን ተጠቃሚ የሚያደርጉ ተግባራት ተጠናክረው ይቀጥላሉም ተብለዋል። እዚህ ሸጎሌ አካባቢ ከሚገኘው ስቱዲዮአችን በቀጥታ ስርጭት እየተላለፈላችሁ የሚገኘው ዜና ኢትዮጵያ እንደቀጠለ ነው። ኢትዮጵያ በዱር እንስሳት ሀብት ስራ ላይ ከሀገራት ጋር ትብብሯ እንደምታጠናክር የቱሪዝም ሚኒስቴር አስታወቀ። የዓለም የዱር እንስሳት መርሃ ግብረ ዓመታዊ ጉባኤ በዚህ በአዲስ አበባ እየተካሄደ ነው። በዚህ ጉባኤ ከ38 አባል ሀገራት የመጡ ተሳታፊዎችም ተገኝተዋል። ዛሬን ጨምሮ ለአምስት ተከታታይ ቀናት በሚቆዩ በዚህ ጉባኤ ታዲያ ሀገራት ባካባቢ ጥበቃና በዱር እንስሳት ህይወት ላይ እየሰሯቸው ያሉ ስራዎች እንደ ተሞክሮ የሚቀርቡ ይሆናል። እዚህ ጉዳይ ላይ ልንቆይ ነው። እየተወደዳቸው ይህንን ሁነት እየተካተለ የሚገኘው ዘጋቢያችን አባዲ ወይና ተጨማሪ መረጃዎችን ሊያጋራን በቀጥታ መስመራችን ላይ ነው የሚገኘው። ሰላም ለአንተ አባዲ እንደምን ቆየህ? በዚህ አንተ እየተካተልከው ባለው አለም አቀፍ የዱር እንስሳት ጉባኤ እየተነሱ ያሉ ዋና ዋና ጉዳዮች ምንድን ናቸው? አመሰጋለሁ ሰለሞን አንተም ቀደም ብለ እንደጠቀስከው የዓለም የዱር እንስሳት ፕሮግራም ወይም መርሃ ግብር ስብሰባ ወይም ደግሞ አመታዊ ጉባኤ በዚሁ በአዲስ አበባ እየተካሄደ ይገኛል ይህ ጉባኤ ዛሬን ጨምሮ ለሚቀጥሉት አምስት ቀናት ነው የሚቆየው በአምስት ቀናት ቆይታውም በርካታ ሀሳቦች የሚነሱበት ይሆናል ተብሎ ይጠበቃል በተለይም ይህ ጉባኤ ከዚህ ቀደም በፓናማ ነበር የተካሄደው ኢትዮጵያ ባከናወነችው ዘርፈ ብዙ ስራዎችም ኢትዮጵያ አሁን ተመራጭ ና በዚህ ጉባኤ እያስተናገደች ትገኛለች ማለት ነው ይህ ጉባኤ ከ38 ሀገራት የተውጣጡ በርካታ ባለሙያዎች ናቸው የተሳተፉበት የሚገኙት ከ ከአፍሪካ እንዲሁም ደግሞ ከላቲን አሜሪካ ና ከኤሲያ ሀገራት የመጡ በርካታ ባለሙያዎች በዚህ ጉባኤ ታድመዋል ማለት ነው። በተለይም የዚህ መርሃ ግብር ዋና ዓላማ ምንድነው ነው ካልን በሀገራት መካከል ያለውን የእውቀት ልውጥ ይበጥ ለማሳደግ፣ ከዛ ባሻገርም ደግሞ በዱር እንስሳት ላይ የሚከናወኑ ህገወጥ ንግድና ህገወጥ አድንን ለመከላከል፣ ከዛ ባሻገርም በሀገራት መካከል ያለውን ተሞክሮ ለመቃየር ና የፋይናንስ አማራጮችን ለማፈላለግ ዋና አላማ አድርጎ የሚንቀሳቀስ ፕሮግራም ነው ማለት ነው። በዚህ ጉባኤ በርካታ ሀሳቦች የተነሱበት ይገኛሉ። በተለይም ይህ በአዲስ አበባ መካሄዱ በሀገራት መካከል ያለውን ስራ ይበልጥ ለማጠናከርና ለማቀናጀት ከዛ ባሻገርም ደግሞ በሀገራቱ መካከል ኔትወርክ ለመፍጠር ከፍተኛ እምርታ ይጫወታል ተብሎ ይጠበቃል። ይህ ጉባኤ እንግዲህ በዚህ መድረክ እንደተገለጸ ከሆነ የቱሪዝም ሚኒስትር ዴኤታው ስለሺ ግርማ እንደገለጹ ከሆነ ኢትዮጵያ በተለይም በኢኮኖሚ ዘርፍ ላይ በርካታ ተግባራትን ያከናወነች ትገኛለች። ከኢኮኖሚ ዘርፎች ዋና ምሰሶ ተብሎ ከተለዩ መካከል ደግሞ አንዱ የቱሪዝም ዘርፍ ነው። ቱሪዝም ደግሞ አጠቃላይ ለሀገሪቱ የሚያስገኘውን ገቢ ለማሳደግ በርካታ ስራዎች እየተሰሩ እንደሚገኝ አንስተዋል። በተለይም በዱር እንስሳና አጠቃላይ በዱር ህይወት ላይ እየተከናወኑ ያለው ስራ በርካታ ውጤቶች እያመጡ እንደሚገኙና ይህ ደግሞ አጠቃላይ ተጽዕኖ በቀጣይም ተጠናክሮ እንደሚቀጥሉ አንስተዋል። በተለይም ኢትዮጵያ ተግባራዊ እያደረገች ያለው የአረንጓዴ አሻራ መርሃ ግብር የሀገሪቱ የደን ሽፋን እንዲጨምር ከማድረገውን ለጎን የደን ጭፍጨፋ እንዲቀነስ በማስቻል ረገድ እንዲሁም ደግሞ ለብዛ ህይወት ከፍተኛ አስተዋጽኦ እያበረከተ እንደሚገኝና ይህ ተሞክሮ ደግሞ በዚህ ጉባኤ ይቀርባል ተብሎ እንደሚጠበቅ ሀሳባቸውን አንስተዋል። በዚህ ጉባኤ እንግዲህ ከ38 በላይ ሀገራት ናቸው እየተሳተፉበት የሚገኙት። በተለይም እንደ ላቲን አሜሪካ ያሉ አጠቃላይ በደን በጣም የሚታወቁ ሀገራት አሉ። ከዛ ባሻገርም በኤስያ የሚሳተፉ በርካታ ሀገራት አሉ ማለት ነው። እነዚህ ሀገራትም አጠቃላይ እያከናወኑት ያሉን ተሞክሮ የሚያቀርቡ ይሆናል። ከዛ ባሻገር ደግሞ በሀገራት መካከል በተለይም የዱር እንስሳትን በጤናማ ለማድረግ ከዛ ባሻገርም በሰውና በዱር እንስሳት መካከል ያለውን ትስስር ይበልጥ ለማጠናከርና አጠቃላይ ደግሞ ከዛ ባሻገርም የዱር እንስሳትን መሰረት ያደረገ ኢኮኖሚ ለመገንባት በሚደረገው ሂደት ውስጥ ይህ ጉባኤ በርካታ አስተዋጽኦ ይኖረዋል ተብሎ ይጠበቃል ማለት ነው። ዛሬን ጨምሮ ለሚቀጥሉት አምስት ቀናት ነው የሚቆየው። በአምስት ቀናት ቆይተውም በርካታ ሀሳቦች የሚነሱበት ይሆናል ተብሎ ይጠበቃል። ሰለሞን፣ ባልደረባችን አባዴ ወይናይ ከስፍራው በገታ መስመራችን መረጃዎችን ስላጋራ እናመሰግናለን። ሰናይ ቀን ይሆን። ወደ ዝርዝር ጉዳያችን እንመለስ። በደቡብ ምዕራብ ኢትዮጵያ ሕዝቦች ክልል በመኸር እርሻ ከ420 ሄክታር በላይ ማሳ በዘር መሸፈኑን የክልሉ ግብርና ቢሮ አስታውቋል። በኩታ ገጠም እርሻ ዘዴ ካለሙት የመኸር ስንዴ ማሳ በተሻለ ምርት እንደሚጠብቁም ነው በክልሉ የካፋ ዞን የአዲዮ ወረዳ አርሶ አደሮች የተናገሩት። ሰለሞን ባረና በዝርዝር ይዞታል። በደቡብ ምዕራብ ኢትዮጵያ ክልል ስንዴ በስፋት ከሚመረትባቸው አካባቢዎች አንዱ በካፋ ዞን የአዲዮ ወረዳ ነው። በወረዳው ቦቄ ቀበሌ ጭፍራ መንደር የሚገኙ 19 አርሶ አደሮች ከ33 ሄክታር በላይ በሆነ ማሳም በኩታ ገጠም የእርሻ ዘዴ ያለሙትን ስንዴ እየተንከባከቡ ይገኛሉ። አርሶ አደሮቹ በመኸር ያለሙት የስንዴ ማሳም የተሻለ ምርት ለማሰባሰብ የሚያስችል የተቀናጀ ጥረት በማድረግ ላይ እንደሚገኙም ተናግረዋል። አካባቢውና ጋውቻ አጋ ምርቶ ሆነ በምህር የዘራ ነው የስንዴ ማሳ ይሄው እንደሚታየው በጥሩ ደረጃ ላይ ይገኛል። ኑሯችን ለማሻሻልና አካባቢያችን ለመለወጥ ብርቱ ጥረት እያደረግን ነው። ከግብርና በተጨማሪ በእርባታ ስራዎች ላይም ተሰማርተናል። ታገጠም የእርሻ ዘዴ ጊዜያቸውንና ጉልበታቸውን አቀናጅተው እንዲጠቀሙ ምቹ ሁኔታን ከመፍጠሩን ባለፈም በምርት አሰባሰብ ወቅት ይታይ የነበረውን ብክነት እንዲቀንስ ማስቻሉንም አመላክተዋል። አንድ ላይ ሆነን መስራት መቻላችን ተያይዘን ማደግ እንድንችል ምቹ ሁኔታ ፈጥሩልናል። ማሳችን ኩታ ገጠም ነው። ይህ ደግሞ ተባብረን እንድንሰራና ማህበራዊ ግንኙነታችን ይበልጥ እንዲዳብር አስችሎናል። የካፋ ዞን ዋና አስተዳዳሪ አቶ እንዳሻው ከበደ በበኩላቸው የኩታ ገጠም እርሻም በስፋት እየተለመደ መምጣቱን እና የዞኑ ምርታማነትም በየዓመቱ እየጨመረ መሆኑን አብራርተዋል። ምርትና ምርታማነትን ከመጀመር አንጻር የኩታ ገጠም እርሻ ነው። የኩታ ገጠም እርሻን ቢያንስ ካሉት በዓመት ከምናለመው ወይም በአንድ የአዝመራ ወቅት ከምናለመው ቢያንስ 30 ፐርሰንቱን በዚህ ማምረት የሚችልበት ሁኔታ እንዲኖር የማድረግ ስራ ነው። ይህን መሰረት አድርገን ከአርሶ አደሩ ጋር ውይይት አድርገናል። ግንዛቤ ሊጨበጥ የሚችልበት ሁኔታ እንዲኖር የማድረግ ስራ ተሰርቶ እንግዲህ የክላስተር እርሻ የማረስ ተግባር አሁን እየሰፋ እየመጣ ያለበት ሁኔታ ነው ያለው። በሰብል፣ በፍራፍሬ፣ በቡና ክላስተር አድርጎ ተግባራትን የማከናወን ስራ አሁን በዞናችን እያደገ ያለበት ሁኔታ ነው ያለው። በደቡብ ምዕራብ ኢትዮጵያ ክልል በዘንድሮ የምህር እርሻም ከ420 ሺህ ሄክታር በላይ ማሳም በዘር ተሸፍኗል። በምርት ዘመኑ የተከናወኑ የተቀናጁ ጥረቶች በክልሉ የተሻለ ምርት እንዲጠበቅ አስችሏል ያሉት የክልሉ ግብርና ቢሮ ምክትል ኃላፊ አቶ አሸናፊ ክንፉ ናቸው። ምህር በአዝርት ሰብሎች እና በሆርቲካልቸር ሰብሎች ከ አራት መቶ ሀያ ሺህ ሄክታር በላይ ማሳ በዘር የተሸፈነበት አግባብ ነው ያለው ከዛም ወደ አስራ ስምንት ነጥብ አምስት ሚሊዮን ኩንታል ምርት ይጠበቃል። የዘንድሮ የምህር ስራችን ከወትሮ በጣም የተሻለ የሰብል ቁመናውም የተሻለ ነው። ይህ ስንዴ አሁን እንደምታዩት በአብዛኛው በስድስቱም ዞኖቻችን ላይ ተመሳሳይ የሰብል ቁመና ነው ያለው። ከማሳ ዝግጅት ጀምሮ እስከ አጨዳ ድረስ ያለው ከፍተኛ የባለሙያ ክትትል ይደረግበታል። የግብርና ምርታማነትን በማሳደግ አርሶአደሩ ከራስ አልፎ ለሌሎች እንዲተርፍና በገበያ ተፈላጊ የሆኑ ሰብሎችን እንዲያመርት የተቀናጀ ድጋፍና ክትትል እየተደረገ ይገኛል። አሁን እኛ በተገኘንበት ካፋ ዞን አድዮ ወረዳ ቦቃ ቀበሌ የሚገኙ አርሶአደሮች በኩታ ገጠም የአስተራረስ ዘዴ ካለሙት የስንዴ ማሳ በሄክታር እስከ ሀምሳ ኩንታል ይጠብቃሉ።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 የተወደዳችሁ በቀጥታ ስርጭት የተከታተላችሁት የምትገኙት ዜና ኢትዮጵያ የውጭ ዘገባ ላይ ደርሷል። እስራኤል በደቡባዊ የጋዛ ክፍል በፈጸመችው ጥቃት ሁለት ፍልስጤማውያን ስለመገደላቸው እየተገለጸ ነው። በእስራኤልና በሐማስ መካከል ከተደረሰው የተኩስ አቁም ስምምነት በኋላ 236 ሰዎች ስለመሞታቸው ነው የተገለጸው። ይህ በእንዲህ እንዳለ ሐማስ በእጁ የነበሩ ሶስት አጋቾችን መልቀቁን አሳውቋል። ይህንን አስመልክቶ የሀገሪቱ ጠቅላይ ሚኒስትር ኔታንያሁ ማረጋገጫ ስለመስጠታቸው ነው አልጀዚራ የዘገበው። በተያያዘ ዜና በጋዛ የተካሄደውን የተኩስ አቁም ስምምነት ለማስቀጠል ሲባል የሚያግዝ ውይይት በኢስታንቡል ሊደረግ ስለመሆኑም ተገልጿል። በውይይቱ ላይ የተርኬ፣ ካታር የተባበሩት አረቢያ ኤምሬቶች፣ ፓኪስታን፣ ሳውዲ አረቢያና የጆርዳን ውጭ ጉዳይ ሚኒስትሮች ይገኛሉ ተብሎ እንደሚጠበቅ የዘገበው ቲአርቲ ወርልድ ነው። በሌላኛው የውጭ ዘገባችን ቻይና ወደ አሜሪካ የምትልከውና ለአውቶሞቲቭ ግልጋሎት የሚውል የቺፕስ ምርት እቀባን ለማላላት መወሰኗ ተሰምቷል። ከነጩ ቤተ መንግስት የወጣ መረጃ እንደሚያመላክተው ቻይናና አሜሪካ አዲስ የንግድ ስምምነት ላይ ደርሰዋል። ቻይና ወደ አሜሪካ የምትልከውና ለመኪና ምርት የሚያገለግለው የኮምፒውተር ቺፕስ እቀባን ለማላላት መስማማቷን ተሰምቷል። ቻይና የምትልከው ጥቃቅን ቺፕስ በአሜሪካ ለሚመረት ተሽከርካሪ የኤሌክትሪክ ስርዓትን ለመገንባት አስፈላጊው ቁስ ነው። ሀገሪቱ በአኩሪአተር ኤክስፖርት፣ በውድ ማዕድናት አቅርቦትና ሌሎች ጉዳዮችም ላይ በስምምነት ላይ መድረሳቸው በመገለጽ ላይ ነው። የአሜሪካው ፕሬዚዳንት ዶናልድ ትራምፕ ከቻይናው አቻቸው ሺ ጂንፒንግ ጋር በደረሱት አዲስ የንግድ ስምምነት መሰረት ሁለቱ ሀያላን ሀገራት የነበረባቸውን ውጥረት በማርገብ ለጋራ ጥቅማቸው በትብብር ለመስራት መስማማታቸውን ቢቢሲ ዘግቧል።